እሱ እጅ ሸበላ ነው። ቴዲ ቅርብ አይደለም። አንተ እሱ ማናጀር አይደለም ወደ

የጠየቅኝን አድርጌ ቢሆን አገባለሁ እንጂ እንደው ለእዚህ ይዞ ብማስል አውቀጤን እንደውም የጠየቅኝን አድርጌ ነው የማገባህ። እንደውም ሰርጉም በአምስት እንደው

ተቀበሉስ እናንተ አታሙቁ፣ ሲዝም ይበሉ። በስማ እንዴ ቀላል ስራችሁ፣ ስለሚወዱኝ እኮ ነው። ግን ቴዲ አንተ እኔ የኢትዮጵያ ሕዝብ ወድኛል። ምን አቃጠለ ምን አንገበገበ የኢትዮጵያ ሕዝብ ቴዲ ይጠሏዋል ያለሽ ማነው? እኔ በጣም የሚወዱኝ የሚያከብሩኝ ሰዎች አሉ። በእውነት እኔም በጣም ይወዱኛል። እም ብርሃን ማርያምን አለፋተኛ ስለሆንኩ አንቺ ደሃ አደለሽም እኮ ቲጂ፣ አሁን በቃ ኦልሬዲ አልፈሻላ አደለ እንዴ

እንደዚህ በእንደዚህ ታቀኝ ኬክ አስጋግራ እንኳን አተረፈች፣ ተብሎ ተላከልኝ። አላውቃትም እኮ ጥቁርቱን፣ ቀይ ሚዲያ ላይ ነው የምንተዋወቀው። መብርሃ ምስክሬ ነው በእውነት። አንተ ቆያለሽ ባል ችግር የለባትም። መስማት አልፈለገችም እንጂ እየነገርኳት ነበር። ቲጂ እንደ ቲጂ ቀጭን ብሎ ሲያደግ እንደ ቲጂ ነው የምወደው። አይ እየሰማት ነው

እኔ ወድሽ ማናጀሪሽ ልሁን ፕሮቶኮልሽ ልሁን በብዙ ነገር ለአግዝሽ ቃድ። የእውነት ሶስት መቶ ሰው አለ ማናጀር ፕሮቶኮል። ከዛ በኋላ አይዋንት ፕሮቶኮል ነው። ልጅ አለ፣ ጥሩ ልጅ አቤሴ ነው። ግን እሱ እንዳለ ሆኖ

ቢዝነስ ማይንድ ሌሎች እንዴ እንዴት አንቺን ራሱ እንደሚወድሽ የእውነት እሱ ሽማግሌውን ነበር ያስታርቀን ነበር ነገ ምን ካረገች በኋላ በእናትህ

አንዴ ከሄደን ጋር እየተመሳሰለ ነው። ሄደን ስለቴዲ ምንም ሳታውቂ ነው የምታወሪው። ዝም በይ ማንኛው ነሽ? ያሉስ ቲጂዬ ምን ታደርጊ ያለሽ መሰለኝ። የእናንተ ጥሩ የሚሆነው እናንተ ማለት ነው የኢትዮጵያን ሕዝብ ከማላችሁ ስታስወጡ ነው። ለዛ እኛ አስወጡንና እናንተ አላስፈቅም። እኔማ አልወጣም።